አስራ አምስት ለሽያጭ የቀረቡ መጋዘኖችን ዛሬ ይዤላችሁ መጥቻለሁ። ከአንድ ሺ ካሬ ጀምሮ እስከ ሀያ አንድ ሺ ካሬ ድረስ ያሉትን ሙሉን የማስጎበኛችናል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤት ሲሆኑ መልካም ጊዜ መልካም ቆይታ ይሆንላችሁ። በአንደኛ ደረጃ ለሽያጭ የቀረበ መጋዘን ያቀርብላችሁ ቃሊቲ ኢንዱስትሪ አካባቢ የሚገኝ ነው። ሁለት ሺ አምስት መቶ ካሬ ሜትር ነው አጠቃላይ ስፋቱ ያረፈው አንድ ሺ ሁለት መቶ ካሬ ሜትር ላይ ነው። አካባቢው እጅግ በጣም ቆንጆና ለተሳቢ ጥሩ የሆነ ሳይት ላይ ነው የሚገኘው። በግቢው ላይም ዘመናዊ ቢሮዎች አሉ። የመብራት ፓወሩ 315 ኬቢኤ ነው። ወደ ዋጋው ስንሄድ ደግሞ ባንክ 85 ሚሊዮን ብር አለበት። ቀጥታ ወደ ገዢ መዞር የሚችል ዳና ያለበት ከዛ ውጭ ለእጁ 40 ሚሊዮን ብር ይፈልጋል። የእጁን መደራደር ይቻላል። ጠቅላላ 125 ሚሊዮን ብር ይባላል ማለት ነው። ማናገር ወይም መደራደር ይቻላል። በሁለተኛ ደረጃ የማቀርብላችሁ ቃሊቲ አካባቢ የሚገኝ ለሽያጭም ለኪራይም የቀረበ መጋዘን ነው። የዚህ መጋዘን አጠቃላይ ስፋቱ 10 ሺህ ካሬ ሜትር ነው። ዋና አስፓልት ዳር ላይ ነው የሚገኘው። ያረፈው ደግሞ 7 ሺህ ካሬ ሜትር ላይ ነው። አንድ ሺ ሁለት መቶ ሀምሳ ኪሎዋት መብራት አለው። እጅግ ብዛት ያላቸውና ዘመናዊ ቢሮዎች በውስጡ ይገኛሉ። እንደነገርኳችሁ ይህ መጋዘን የሚገኘው አስፓልት ዳር ላይ ነው። በሁለት መንገድ መግቢያ አለው። በዋናው ሜን ሮድ በምንለው በኩልና በጎኑ በኩል እጅግ በጣም ሰፋፊ መንገድ ያገኛል። የዚህ ቤት እንግዲህ ኪራዩ ሶስት ነጥብ አምስት ሚሊዮን ብር ነው። ሽያጩ ደግሞ 350 ሚሊዮን ብር እየተባለ ነው። ቀርባችሁ መደራደር ትችላላችሁ። በሶስተኛ ደረጃ ቃልቲ ኢንዱስትሪያል ሰፈር አካባቢ የሚገኝ ለሽያጭ የቀረበ መጋዘን ነው። የዚህ መጋዘን አጠቃላይ ስፋቱ 1100 ካሬ ሜትር ነው። ያረፈው 500 ካሬ ሜትር ላይ ነው። ለኦፊስ ና ለሰራተኛ ማደሪያ የሚሆን ጂ ፕላስ ፎር የሆነ ህንፃ እዛው ይገኛል። የመብራት አይነት ስሪ ፌዝ ቆጣሪ ያለው ነው። ለፈለጉት ፕሮዳክት ማምረቻ መሆን የሚችል መጋዘን ነው። ዋጋ 53 ሚሊዮን ብር እየተጠራ ይገኛል። ቀርባችሁ መደራደር ትችላላችሁ። በአራተኛ ደረጃ የማቀርብላችሁ ቃሊቲ አካባቢ የሚገኝ ዋና አስፓልት ዳር ላይ የሚገኝ ለሽያጭ ቀረበ መጋዘን ነው። አጠቃላይ ስፋቱ 1500 ካሬ ሜትር ነው። ካርታ ላይ ያረፈው 700 ካሬ ላይ ነው። የቆጣሪ ፓወሩ ደግሞ 125 ኬቪኤ ነው። ዋጋ 65 ሚሊዮን ብር እየተባለ ይገኛል። ቀርባችሁ መደራደር ትችላላችሁ። ይህንም በአምስተኛ ደረጃ የማቀርብላችሁ መሀል ከተማ አዲስ አበባ ውስጥ ዋና መንገድ ላይ የሚገኝ ለሽያጭ የቀረበ መጋዘን ነው። የዚህ መጋዘን አጠቃላይ ስፋቱ 1200 ካሬ ሜትር ነው። ያረፈው 800 ካሬ ላይ ነው። ስሪ ፌዝ ቆጣሪ ነው ያለው። ዋጋ 75 ሚሊዮን ብር ይባላል። መነጋገር ይቻላል። በስድስተኛ ደረጃ ላይ የማቀርብላችሁ ደግሞ ቃሊቲ አካባቢ የሚገኝ መጋዘን ነው። አጠቃላይ ስፋቱ ሁለት ሺህ ካሬ ሜትር ነው። መጋዘኑ ያረፈው ስድስት መቶ ካሬ ላይ ነው። ስሪፊዝ ቆጣሪ ያለው ዋጋ ሰማንያ ሚሊዮን ብር እየተባለ ይገኛል። ለትርፍ ይሆናል። ቀርባችሁ ደግሞ ዋጋውን መደራደር ትችላላችሁ። በሰባተኛ ደረጃ የማቀርብላችሁ ቃሊቲ አካባቢ የሚገኝ መጋዘን ነው። አጠቃላይ ስፋቱ 3000 ካሬ ሜትር ነው። ጂ ፕላስቱ ግዙፍ የሆነ አፓርትመንት አለው። መጋዘኑ ያረፈው 2100 ካሬ ሜትር ላይ ነው። 315 ኬቢኤ የመብራት ፓወር አለው። ዋጋው 125 ሚሊዮን ብር እየተጠራ ይገኛል። መደራደር ይቻላል ቀርቦ ስምንተኛ ደረጃ ላይ የማቀርብላችሁ ገላን አካባቢ የሚገኝ 1250 ካሬ ሜትር የሆነ እጅግ በጣም ሰፊ የሆነ መጋዘን ነው። ይሄ መጋዘን ያረፈው 2200 ካሬ ሜትር ላይ ነው። የመብራት ሁኔታ ፕሮሰስ ላይ ነው። እንግዲህ ይሄ መጋዘን 100 ሚሊዮን ብር የባንክ ብድር አለበት፣ 35 ሚሊዮን ብር ካሽ ይፈልጋል። ጠቅላላ 135 ሚሊዮን ብር ነው። ቀርባችሁ የእጁን መደራደር ትችላላችሁ። በዘጠነኛ ደረጃ የማቀርብላችሁ ለሽያጭ የቀረበ ለፋብሪካ መሆን የሚችል መጋዘን ነው። ይህ መጋዘን የሚገኘው ገላን አካባቢ ነው፣ ኦሮሚያ ክልል ውስጥ ነው። የዋናው አስፓልት ግልባጭ ላይ ነው የሚገኙት ሁለት ግዙፍ ግዙፍ መጋዘኖች አሉት። የዚህ መጋዘን አጠቃላይ ስፋቱ 7000 ካሬ ሜትር ሲሆን ዘርፉ የተወሰደበት ደግሞ ለቡና በቡና ፈቃድ ነው የተወሰደው። እንደነገርኳችሁ በውስጡ ሁለት መጋዘኖች አሉት አንደኛው አንድ ሺ ካሬ ሜትር ላይ ያረፈ ሲሆን አንደኛው ደግሞ አንድ ሺ አምስት መቶ ካሬ ሜትር ላይ ያረፈ መጋዘን አለው። የምድር ሚዛን አለው። ስድስት መቶ ሰላሳ ኬቪኤ የመብራት ፓወር አለው። ዋጋ ስልሳ አምስት ሚሊዮን ብር የባንክ ብድር አለበት። ጠቅላላ ዋጋው አንድ መቶ ሀምሳ ሚሊዮን ብር እየተባለ ይገኛል። የተወሰነ ድርድር ይኖረዋል ማለት ነው። አስረኛ ደረጃ የማቀርብላችሁ ደብረ ብርሃን አካባቢ የሚገኝ እጅግ በጣም ግዙፍ የሆነ መጋዘን ለሽያጭ ቀረበ ነው። የዚህ መጋዘን አጠቃላይ ስፋቱ 20800 ካሬ ሜትር ነው። ዋና መጋዘኑ ያረፈበት ደግሞ 4200 ካሬ ሜትር ላይ ነው። 2000 ኬቪኤ የመብራት ፓወር አለው። ለጂ ፕላስ ዋን ለኦፊስ የሚሆን 500 ካሬ ሜትር ላይ ያረፈ ቢሮ እናገኛለን። ዋጋ 85 ሚሊዮን ብር እየተባለ ይገኛል። ቀርባችሁ መደራደር ትችላላችሁ ማለት ነው። በአስራ አንደኛ ደረጃ የማቀርብላችሁ ቃሊቲ አካባቢ የሚገኝ ለሽያጭ የቀረበ መጋዘን ነው። ይሄ መጋዘን አጠቃላይ ስፋቱ 7000 ካሬ ሜትር ሲሆን መጋዘኑ ያረፈበት ደግሞ 4000 ካሬ ሜትር ላይ ነው። የመብራት ፓወሩ 630 ኬቢኤ ነው። አሁን ላይ እንግዲህ የወርገቢው ሶስት ነጥብ አምስት ሚሊዮን ብር ነው የባንክ ብድር አምስት መቶ ሀምሳ ሚሊዮን ብር አለበት ለእጁ አምሳ ሚሊዮን ብር ይፈልጋል አጠቃላይ ዋጋው ስድስት መቶ ሚሊዮን ብር ማለት ነው እንግዲህ ቀርቦ መነጋገር ይቻላል በአስራ ሁለተኛ ደረጃ ላይ የማቀርብላችሁ አስራ አምስት ሺህ ካሬ ሜትር የሆነ እጅግ በጣም ግዙፍ የሆነ መጋዘን ነው ይህ መጋዘን የሚገኘው ገላን አካባቢ ነው። ዋና መንገድ የያዘ ነው። ይህ መጋዘን ያረፈው 4400 ካሬ ሜትር ላይ ነው። ኦፊስ ጂ ፕላስቱ አለው። የመብራት ፓወሩ 1250 ኬቪኤ ነው። የባንክ ብድር አለበት ለ10 ዓመት የሚቆይ ሙሉ በሙሉ ባንክ ነው ያለበት። 270 ሚሊዮን ብር ተበድሮበታል። ለእጅ ምንም አይፈልግም። እንግዲህ አሪፍ ነገር ነው። ስሙ ቀጥታ ወደ ገዢ መዞር ይችላል፣ ብድሩ ማለቴ ነው። በአስራ ሶስተኛ ደረጃ የማቀርብላችሁ ቃሊቲ አካባቢ የሚገኝ መጋዘን ነው። አጠቃላይ ስፋቱ ሶስት ሺ ካሬ ሜትር ነው። ያረፈው መጋዘኑ ደግሞ 500 ካሬ ሜትር ላይ ነው። 315 ኬቤ የመብራት ፓወር አለው። ዋጋ 95 ሚሊዮን ብር እየተጠራ ይገኛል። መደራደር ትችላላችሁ። አስራ አራተኛ ደረጃ ላይ የማቅርብላችሁ ቃሊቲ ዋና መንገድ የያዘ ለሽያጭ የቀረበ መጋዘን ነው። አጠቃላይ ስፋቱ ሁለት ሺ አምስት መቶ ካሬ ሜትር ነው። መጋዘኑ ያረፈው ሰባት መቶ ካሬ ሜትር ላይ ነው። ሰባት መቶ አስራ አምስት ኬቢ የመብራት ፓወር አለው። ዋጋ አንድ መቶ ሀያ አምስት ሚሊዮን የተባለ ይገኛል። የተወሰነ ድርድር ይኖረዋል ተብሏል። በ15ተኛ ደረጃ እንግዲህ ለኪራይም ለሽያጭም የቀረበ መጋዘን ነው። ቃሊቲ አካባቢ ነው የሚገኘው። የዚህ መጋዘን አጠቃላይ ስፋቱ 3500 ካሬ ሜትር ነው። መጋዘኑ ያረፈው 1500 ካሬ ሜትር ላይ ነው። 315 ኬቢኤ እና ስሪፌዝ የመብራት ፓወር አለው። ተጨማሪ ኦፊስ ጂ ፕላስቶ አለው። ኪራይ 1.5 ሚሊዮን ብር እየተጠራ ይገኛል። ሽያጭ ደግሞ 180 ሚሊዮን ብር ነው የተወሰነ ድርድር ይኖረዋል ተብሏል።